አሰላም አለይኩም ወረህመቱላሂ ወበረካቱ አጋይቶ ተከታታይ ጓደኞች እንዴት ናችሁ? ሰላም ናችሁ? በአልሀምዱሊላህ ሁሉ ነገር ሰላም ነው። አላበያላችሁበት እናንተን ሰላም ስት ያደርገ ያላችሁበት አማሱ ጠብቃችሁ ማለት ነው። ያው ዛሬ ሂና ልሰራ ነው ማለት ነው። ሂና ልሰራ ነው። ሂና እንዴት እንደምሰራ አሳያችኋለሁ ማለት ነው። አምናም አሳይቻችኋለሁ። እዚህ ጋር ምንድን ነው አብሻል ላይ ማለት ነው አበሻለኝ እዚህ ላይ አሁን እንደዚህ ያለኝ ማለት ነው። በኋላ ደግሞ ሳቦካ መጨረሻውን አሳያችኋለሁ ማለት ነው። ክቅ እያለ ነው ማለት ነው። ይሄን ይሄን ውሃ ማለት ነው እንሻላ ሳቦካ ደግሞ አበካፍን አሳያችኋለሁ። እንግዲህ ሻላ አሁን ተቀብቸው ነገር ታጥባለሁ ማለት ነው። ይህና እንደዚህ ነው። እና እኔ ምንድነው ረስቻለሁ። ብዙ ነገር ረስቻለሁ፣ ከቤት አላመጣሁት። አዘጋጀቼ ሁሉንም ነገር የተዘጋጀ ነበረኝ ማለት ነው። ማመን አይሰራውበትም እዛ ኢጃዛ ቢስን ስራ ስትተማጩ ታቃላችሁ። ምንድነው የሚለው

ዝም ብሎ አይደለም ዝም ብሎ ነው የሚጠብታለ። ታስ ከዛ ተመልሽ እንደዚህ ስፈፍ አርጓለሁ። አሁን አያችሁ ሻይ እሺ። ልጆቹ ድምፅ ገብቶብኛል። ቅድም ማለት ነው ክፍሌ እንጂ የመጣው የነሱ ድምፅ ሲያስቸግራ ማለት ነው። እንግዲህ ለራሳቸው ብቻ አይደለም መፍትሄ፣ ለእኛ መፍትሄ ያስፈልገናል ማለት ነው። እሺ ራስቼ የመጣው ነገር ቢኖር ማን ከራስቼ መጥቻለሁ ማለት ነው። እሺ ይናችን አሁን እዚህ ጋር ባዶ ላስቲክ አለ ማለት ነው። እዚህ ጋር ደግሞ አንድ እንቁላል አለኝ። ዘበት የለኝም። ዘበት ስለሌለኝ የሆን አንድ እንቁላል አምጥቻለሁ ማለት ነው። ሽታው ይሄኛው ውሃ ያጠፋዋል ማለት ነው። ቅድም ያሳየዋችሁ በቪዲዮ አስገባውላችሁ እንግዲህ ይኸው እሱንም በዚህ አድርጌ ይዤ እመጥቻለሁ። ሶስት ሻይ አድርጌበታለሁ ግን ያቀላብኛል። እኔ ው ጸጉሪ በጣም ምንድን ነው እያለ ነው ማለት ነው። እና ለዛ ስለሆነ ብዙ ሳያቀላው ማቅላት አልፈልግም። በተለይ ደግሞ ቀለም አለው፣ ቀለሙን ሊያጠፋብኝ አልፈልግም ማለት ነው። ብራውን ነው እና አሁን ወደ እናትን ስመጣ ምን እንደማውቃ ታውቃላችሁ። አሁን እኔ ተመልሼ ሳልወጣም እንግዲህ ይሄው በስክሪፕቱ ላቡካው ነው ማለት ነው ማንከረስቼ ይመጣው። አሁን ተመልሼ ከፍቼ በወጣ ከክላሴ ላ ወንዶች አሉ ማለት ነው። ይሄኛው ይዤ ስመጣ ማለት ነው ሻይ ልጠጣ ነው ስላቸው እንግዲህ ይህን አሁን ይዤ ስመጣ ይገባቸዋል ብዬ አስባለሁ። ካልገባቸውም ኢንሻአላህ እኔ ምን አገባኝ። እዚህ ጋር ሁለት ቋንታ አዘጋጅቻለሁ። ከዛ አሁን እንዴት እንደማረግ አብረን በነገራችን ላይ ማለት ነው